እንደምን ዋላችሁ የተከበራችሁ ተመልካቾቻችን፣ ከዜና ኢትዮጵያ ወደ ቀን ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። የ5000 ሜትር የአለም ክብረ ወሰን ባለቤቷ ጉዳፍ ጸጋይና የኦሎምፒክ ሻምፒዮና ቢያትሪስ ጨቤት ነገ በሚያደርጉት የዳይመንድ ሊግ ውድድር ፉክክራቸው ይጠበቃል። አትሌት ጉዳፍ ክብረ ወሰኗን ለማሻሻል ስትሮጥ ዳይመንድ ሊጉን ለሁለተኛ ጊዜ የዓለም የቤት ውስጥ ሻምፒዮና ፍሬ ወኔ ኃይሉን ጨምሮ ስድስት ኢትዮጵያውያን አትሌቶች ይሳተፉበታል። አዲስ በቻይና ዣይሚን አንድ ብሎ የተጀመረው 15 ታላላቅ ከተሞችን የሚያካልለው የ2025 ዳይመንድ ሊግ አምስተኛ ከተማ በሆነችው ሮም ነገ ቀጥሎ ይካሄዳል። የኦሎምፒክና የዓለም ሻምፒዮኖቹ በሚካፈሉበት የሮም ዳይመንድ ሊግ ውድድር ኢትዮጵያውያን እንስት አትሌቶች በ5000ና በ1500 ሜትር ከወዲሁ የአሸናፊነት ቅድመ ግምቱን አግኝተዋል። ነገ በሮም ስታዲዮ ኦሎምፒኮ በሚደረገው የ2025 ዳይመንድ ሊግ አምስተኛ መዳረሻ የሴቶች አምስት 5000 ሜትር ክብሮሰን ባለቤቷ ጉዳፍ ጸጋይ ለአሸናፊነት ተጠብቃለች። በርቀቱ ስድስት ኢትዮጵያውያንና የፓሪስ ኦሎምፒክ ሻምፒዮኗ ኬንያዊቷ ቤትሪስ ቺቤት የሚያደርጉት ፉክክርም ከወዲሁ ተጠባቂ ሆኗል። የአምስት 5000 ሜትር ክብሮሰን ባለቤቷ ጉዳፍ ጸጋይ የ2025 ሁለተኛውን የዳይመንድ ሊግ ተሳትፏን የምታደርግ ሲሆን በቻይና ዣሚን በተደረገው የርቀቱ ውድድር በኦሎምፒክ ሻምፒዮና ቤትሪስ ቺቤት ተቀድማ ሁለተኛ መውጣቷ አይዘነጋል። አይዘጋም። የዓለም ሻምፒዮና ጉዳፍ ጸጋይ መጋቢት ወር ላይ በቻይና ናንጂንግ በተካሄደው የዓለም የቤት ውስጥ ውድድር በ1500 ሜትር የሻምፒዮናውን ክብረ ወሰን በመያዝ ማሸነፏ አይዘነጋም። በ2025 የተሻለ የማሸነፍ ታሪክ ያላት ጉዳፍ ጸጋይ ለመጨረሻ ጊዜ ቺቤትን ያሸነፈችው በ2023 በአሜሪካ ዩጂን ዳይመንድ ሊግ ነበር። በወቅቱ 5000 ስታሸንፍ የገባችበት 14 ደቂቃ ከ21 ማይክሮ ሰከንድ የርቀቱ ክብረ ወሰን ሆኖ ተመዝግቧል ተመዝግቧል በራሷ የተያያዘውን ክብረ ወሰን ለማሻሻል አሊያም ክብረ ወሰኗን ለማስጠበቅ የምታደርገው ጠንካራ ፍክክርም በስፖርት ቤተሰቡ ዘንድ ከወዲሁ ተጠባቂ ሆኗል ኬንያዊቱ አትሌት በአምስት ሺህ ሜትር የዓለማችን ሶስተኛው ፈጣን ሰዓት በእጇ የሚገኝ ሲሆን በራባት ዳይመንድ ሊግ በሦስት ሺህ ሜትር ማሸነፏም አይዘነጋም የሁለት ጊዜ የዓለም የቤት ውስጥ ሻምፒዮና ፍሬዌኒ ኃይሉ የጉዳፍና የቺቤት ተፎካካሪም ናት አትሌት ፍሬዌኒ በናንጂንግ የቤት ውስጥ ሻምፒዮና በሦስት ሺህ ሜትር ወርቅ ማግኘቷ የሚታወቅ ሲሆን በ500 ሜትር 14 ከ20 ከ61 የሆነ የተሻለ ሰዓት ያላት አትሌትም ናት። በሌላ በኩል የካሊ ወጣቶች ዓለም ሻምፒዮኗ ብርቅ ሀየሎምም በነገው የሮም ዳይመንድ ሊግ ጠንካራ ተፎካካሪ ትሆናለች ተብሎም ተጠብቋል። ማርታ ለማየሁ፣ አሳየቻይቸው፣ አለሽኝ ባውቄና ጫልቱ ዳዲ በውድድሩ የሚካፈሉ ሌሎች ኢትዮጵያውያን አትሌቶች ናቸው። በ500 ሜትር ሴቶች ሳሮን በርሄና ሂሩት መሸሻ ለአሸናፊነት ተጠብቋል። በሮም ኦሎምፒክ ስታዲየም በሚደረገው አምስተኛው የዳይመንድ ሊግ ውድድር የአጭር ርቀትና የመሰናክል እንዲሁም የሜዳ ላይ ተግባራት አዳዲስ ክብረ ወሰኖች ሊመዘገቡበት እንደሚችል ከዓለም አትሌቲክስ የተገኘው መረጃ ያሳያል። በኢትዮጵያ ፕሪምየር ሊግ መቀሌ ሰባ እንደርታ ሲዳማ ቡና በማሸነፍ ከወራጅ ቀጠና ስጋት ለመራቅ ተስፋ እንሰንቋል። ፋሲል ከነማም በወላይታ ዲቻ 3 ለባዶ ተረቷል። የሊጉ 33ኛ ሳምንት ጨዋታዎች ዛሬ ሲጠናቀቁ የኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ተጠባቂ ጨዋታ ነው። መሰረት ተስፋዬ ተጨማሪ አላት። ወሳኝ ምዕራፍ ላይ በደረሰው የኢትዮጵያ ፕሪምየር ሊግ በሊጉ ሻምፒዮን ለመሆንና ላለመውረድ የሚደረገው ፉክክር ከሳምንት ሳምንት በአጓጊነቱ ቀጥሏል ሰላሳ ሶስተኛ ተኛ ሳምንቱ ላይ በሚገኘው የሊጉ መርሃ ግብር ትላንት ሶስት ጨዋታዎች ሲደረጉ ፋሲል ከነማ በወላይታ ዲቻ ሶስት ለዜሮ ተረቶ ራሱን አጣብቂኝ ውስጥ ከቷል በሊጉ ከወራጅ ቀጠና ስጋት ለመራቅ ከፍተኛ ትግል ውስጥ የሚገኘው የአሰልጣኝ ውበቱ አባተ ቡድን ፋሲል ከነማ በሊጉ የመቆየት ተስፋውን አጣብቂኝ ውስጥ በከተተበት ጨዋታ ለማባተ ለወላይታ ዲቻ ሁለት ግቦችን በሁለተኛው የጨዋታ አጋማሽ አስቆጥሯል። ቀሪዋን የጦና ንቦች የማሸነፊያ ግብ ደግሞ መሳይ ሰለሞን በመጀመሪያው የጨዋታ ክፍለ ጊዜ ከመረብ አሳርፏል። አፄዎቹ የውድድር አመቱ ዘጠነኛ ሽንፈታቸውን ያስመዘገቡ ሲሆን በቀሪ ሶስት ሳምንታት የሚያደርጓቸው ጨዋታዎች በሊጉ የመቆየት እጣ ፈንታቸውን የሚወስኑባቸው ይሆናሉ። አፄዎቹ ከሽንፈቱ በኋላም በ ሰላሳ ስምንት ነጥብ ባሉበት አስራ ሶስተኛ ደረጃ ላይ ለመቆየት ተገ። ወላይታ ዲቻ በበኩሉ ነጥቡን 45 በማድረስ ደረጃውን ወደ አምስት አሻሽሎ በፕሪምየር ሊጉ መቆየቱን አረጋግጧል። ትላንት በተደረገ ሌላ የ33ኛ ሳምንት መርሃ ግብር መቀለ ሰባ እንደርታ ሲዳማ ቡናን አንድ ለ0 አሸንፏል። በውድድር አመቱ ወደ ፕሪሚየር ሊጉ የተመለሰው መቀለ ሰባ እንደርታ በሊጉ የመቆየት ተስፋን የሰነቀበትን ድል አሳክቷል። ቤንጃሚን ኮቴ ብቸኛዋን የጨዋታውን የማሸነፊያ ግብ ያስቆጠረ ተጫዋች ሆኗል። መቀለ ሰባ እንደርታ ነጥቡን ባደረሰበት ጨዋታ ላለመውረድ የሚያደርገውን ትግል የሚያጠናክርበትን እድልም አስፍቷል። የሊጉ ከፍተኛ ግብ አስቆጣሪ የሆነውን አሊ ሱላይማንን የያዘው ሐዋሳ ከተማ ሱል ሽረን ገጥሞ ከመመራት ተነስቶ አምስት ለአንድ በሆነ ሰፊ የግብ ልዩነት ረቷል። ኤርትራዊው አጥቂ አሊ ሱላይማን በጨዋታው አራት ግቦችን ለሀይቆቹ አስቆጥሯል። የኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎች ዛሬ በሚደረጉ ሁለት መርሃ ግብሮች ሲጠናቀቁ አመሻሻ 12 ሰዓት ለወራጅ ቀጠና ቀረብ ያሉትን ኢትዮ ኤሌክትሪክን ና ኢትዮጵያ ንግድ ባንክን የሚያገናኘው ጨዋታ ይጠበቃል። በሁለት ነጥብ ልዩነት በሊጉ ደረጃ ሰንጠረዥ አስራ አንደኛ ና አስራ አራተኛ ደረጃ ላይ የተቀመጡት ሁለቱ ክለቦች ከወራጅ ቀጠና ስጋት ለመራቅ የሚፋለሙበት ጨዋታ ይሆናል። በሰላሳ ሁለተኛ ሳምንት ከአምስት ጨዋታዎች በኋላ ወደ ድል የተመለሱት ኢትዮ ኤሌክትሪኮች ተከታታይ ድላቸውን ለማሳካት የአምናውን ሻምፒዮን ይገጥማሉ። በአምናው ጥንካሬው ላይ የማይገኘው ኢትዮጵያ ንግድ ባንክን ቢሆን ከሰባት ድል አልባ ሳምንቷት በኋላ ከሶስት ነጥብ ጋር ለመታረቅ የሚያደርገው ጨዋታ ነው። አስቀድሞ ቀን ዘጠኝ ሰዓት በሚደረግ ጨዋታ ሀዲያ ሆሳዕና ከመቻል ይጫወታሉ። በደረጃ ሰንጠረዡ በኩል አርባ ሶስት ነጥብ በግብ ክፍያ ተበላልጠው ስምንተኛ ና ዘጠነኛ ደረጃ ላይ የሚገኙት ሁለቱ ክለቦች ደረጃቸውን ለማሻሻል እርስ በርስ የሚያደርጉት ወሳኝ ፍልሚያ ሆኗል። ከውጭ በአውሮፓ ኔሽንስ ሊግ ፖርቱጋል ጀርመን በማሸነፍ ለፍጻሜ አለፈች። በክርስቲያኖ ሮናልዶ የተመራች ጀርመንን በደጋፊዎቿ ፊት በአሊያንዝ አሬና የገጠመችው ፖርቱጋል ሁለላንድ በማሸነፍ ወደ ወሳኙ የጨዋታ ፍልሚያ አልፋለች። በጨዋታው ፍሎሪያን ቪርዝ 48ኛው ደቂቃ ላይ ጀርመንን ቀዳሚ ያደረገች ግብ ቢያስቆጥርም ፖርቱጋል በፍራንሲስኮ ኮንሲሳስ 63ኛ ደቂቃ ግባቻ ሆናለች። ጨዋታው ቀጥሎ ሜንዴዝ ያመቻቸውን ኳስ አንጋፋው አጥቂ ክርስቲያኖ ሮናልዶ ከመረብ በማሳረፍ ፖርቱጋልን ሁለላንድ አሸናፊ አድርጓል። ክርስቲያኖ ሮናልዶ ለሀገሩ 137ኛ በአጠቃላይ 937ኛ ግቡን ባስቆጠረበት ጨዋታ ፖርቹጋል ከባለሜዳዋ ጀርመን በተሻለ ሁኔታ የግብ እድሎችን ፈጥራ ስኬታማ ሆናለች። ሮናልዶ ከ2019 የመድረኩ ስኬት በኋላ ዳግም ሀገሩን ለክብር ለማብቃትም ከጫፍ ደርሷል። በምሽቱ ጨዋታ ፖርቹጋል ከ25 ዓመታት በኋላ ጀርመንን ያሸነፈ ሲሆን በወቅቱ ፖርቹጋል ለመጨረሻ ጊዜ ሶስት ለባዶ ባሸነፈችበት ጨዋታ ሰርጂዮ ኮንሲሳው የአሸናፊነት ግቦችን ማስቆጠሩ ይታወሳል። በትናንቱ ጨዋታ ፍራንሲስኮ ኮንሲሳው ወላጅ አባቱን በመተካት ለፖርቱጋል ግብ ማስቆጠርም ችሏል። በዩፋ ኔሽንስ ሊግ ፖርቱጋል ከፈረንሳይና ከስፔን አሸናፊ ጋር በፍጻሜው ትገናኛለች። በዚሁ በኔሽንስ ሊግ የግማሽ ፍጻሜ ሌላኛው ጨዋታ ስፔን ከፈረንሳይ የሚያደርጉት ጨዋታ ይጠበቃል። ጨዋታው ለላሚን ያማልና ኦስማን ዴምቤሌ የተለየ ትርጉም ይኖረዋልም ተብሏል። ዮሴፍ ሽሙዬ የአውሮፓ ኔሽንስ ሊግ ሁለተኛ የግማሽ ፍጻሜ ጨዋታ የቀድሞ ሻምፒዮኖቹን በስቱትጋርት ያፋልማል። የወቅቱ የውድሩ አሸናፊ ስፔንና የ2001 ባለድሏ ፈረንሳይ የሚያደርጉት ፉክክርም በእጅጉ ተጠባቂ ሆኗል። በሌስ ድላፎንቴ የምትመራው ስፔን አስደናቂ ጉዞ ላይ ትገኛለች። ለሩሃዎቹ ሽንፈት ካስተናገዱ ከዓመት በላይም ሆኗቸዋል። በእነዚህ ጊዜያት 15 ጨዋታዎችን ሲያሸንፉ በሦስት መርሃ ግብሮች ደግሞ አቻ ተለያይተዋል። ስፔን በግማሽ ፍጻሜው ኔዘርላንድን በመለያ ምት 5 ለ4 አሸንፋ የፍጻሜ ትኬቷን ቆርጣለች። ፈረንሳይም በተመሳሳይ በ5 ለ4 የመለያ ዓመት ውጤት ክሮኤሺያን አሸንፋ ነው የግማሽ ፍጻሜው ላይ የተገኘችው። አሰልጣኝ ዲዲር ዴሾ በዛሬው ጨዋታ የተከላካይ መስመራቸው በጉዳት ምክንያት ሳስቶባቸዋል። በምሽቱ መርሃ ግብር ወሳኞቹን ዊሊያም ሳሊባና ጁልስ ኩንዴን አያገኙም። ደስሪዲዮና ኦስማን ደምቤለን ጨምሮ በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ የተካፈሉ ሰባት ተጫዋቾቻቸውን ዝግጅትም መፈተሽ ይኖርባቸዋል። ከ2026 የዓለም ዋንጫ በኋላ ከሰማያዎቹ ጋር የሚለያዩት ዲዲር ዴሾ በተጨማ ተጨማሪ ዋንጫ ለመሰናበት ይሄኛው ወርቃማ አጋጣሚያቸውም ነው። በ2024ቱ የአውሮፓ ዋንጫ በግማሽ ፍጻሜው የረታቻቸውን ስፔንን የሚበቀሉበት አጋጣሚንም አግኝተዋል። አሰልጣኙ ከጨዋታው በፊት በሰጡት አስተያየትም በቀል የሚለውን ቃል አልወደውም። ያ ጨዋታ አሁን አልፏል። ያኔ ከእኛ ብልጫ እንደነበራቸውም አልክድም። አሁን ግን በተመጣጣኝ ደረጃ ላይ እንገኛለንም ብለዋል። አሰልጣኝ ሉዊስ ዴላ ፎንቴም ቢሆኑ በሁለት ምርጥ ቡድኖች መካከል የሚደረግ ጨዋታ እንደመሆኑ ምንም ሊፈጠር ይችላል ነው ያሉት። ስፔንን ብትሆን የ2024 የአውሮፓ ዋንጫ ካሸነፈው ስብስበ ውስጥ ሮድሪ፣ ዳኒ ካርቫሃልና ኤምሪክ ላፖርትን ዛሬ አታገኝም። ሮድሪ ከረዥም ጊዜ ጉዳት ቢመለስም አሰልጣኝ ሊዩስ ደላፉንቴ ግን ለክለቦች ዓለም ዋንጫ የሚዘጋጅበትን ተጨማሪ ረፍት ሰጥተውታል። ጨዋታው ለባላንዶሩጮቹ ላሚኒያማል ና ኦስማን ደምቤሌ ትልቅ ትርጉም እንደሚኖረውም ይጠበቃል። ስፔናዊው የ17 ዓመት ኮከብ ላሚን ያማል ከባርሴሎና ጋር የሀገር ውስጥ ሶስትዮሽ ዋንጫን አሸንፏል። ኦስማን ዴምቤሌ ደግሞ ከፓሪሰን ጀርማን ጋር የአውሮፓ ሻምፒዮንስ ሊግን ጨምሮ በተመሳሳይ የሶስት ዮሽ ዋንጫ ባለድል ነበር። የዛሬው የግማሽ ፍጻሜ ጨዋታን አሸንፎ የኔሽንስ ሊግ ዋንጫ ባለቤት መሆንም የባለንዶር ፍክክሩ ላይ የሚፈጥረው ተጽዕኖ እንደሚኖር ይጠበቃል። ስፔንና ፈረንሳይ በተገናኙባቸው ያለፉት አምስት ጨዋታዎችም ስፔን ሶስቱን፣ ፈረንሳይ ደግሞ ሁለቱን አሸንፈዋል። ዛሬ ድል የሚቀናው ሀገር ደግሞ በፍጻሜው የፊታችን እሁድ ፖርቹጋልን ይገጥማል። በፍሬንች ኦፕን የቴኒስ ውድድር በወንዶች ያኒክ ሲነርና ኖቫክ ጆኮቪች በሴቶች ኮኮጋፍና ሎይስ ቦይሰን አራቱን ተቀላቀሉ። በወንዶች የዓለም ቁጥር አንዱ ያኔክ ሲኒየር አሌክሳንደር ቡቭሌክን በድምር ውጤት ሶስት ለባዶ በማሸነፍ አራቱን ተቀላቅሏል። የዓለም ቁጥር ስድስቱ ኖቫክ ጆኮቪችም የዓለም ቁጥር ሶስቱን አሌክሳንደር ዚቨሬቭን በድምር ውጤት ሶስት ለአንድ አሸንፏል። በግማሽ ፍጻሜው ያኔክ ሲኒየር ከጆኮቪች የሚያደርጉት ፍልሚያ ከወዲሁ ተጠባቂ ሆኗል። በሴቶች ኮኮጋፍ ማዲሰን ኪስን፣ ሎይሰን ቦይሰን ሚራ አንድሬቫን አሸንፏል። በዚህም በግማሽ ፍጻሜ የተቀላቀሉ ተጫዋቾች ናቸው። የሴቶች ግማሽ ፍጻሜ ጨዋታዎች ዛሬ ሲጠበቁ አሪና ሳባሌንካ ከኢጋስዋቴ ኮኮጋ ዘጋቢ ከሎይስ ቦይሰን ይጫወታሉ። ከዜና ኢትዮጵያ ለቀን የነበሩን ስፖርት ዜናዎቻችን አበቁ። መልካም ቀን